የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም በፕሪምየር ሊጉ እየተሸነፍን ነው፣ ከዚህ በኋላ ትኩረት የምናደርገው በዩሮፓ ሊግ ነው በማለት ተናግረዋል። በተሻለ ሁኔታ እየተጫወትን እንደሆነ ጥርጥር የለኝም። ለደጋፊዎቻችን የሆነ ነገር ለመስጠት፣ ወደ ሻምፒዮንስ ሊግ ለመግባት መታገል አለብን። እንደ ክለብ ትልቅ ኃላፊነት አለ። በሊጉ በብሬንትፎርድ በተሸነፍንበት ጨዋታ ለውጦችን ያደረግነው ብለዋል። ሐሙስ ለእኛ አስፈላጊና ወሳኝ ጨዋታ አለብን። የክለቡ ወጣት ተጫዋቾች ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ ማወቅ አለባቸው። ማውንት ጥሩ ተጫዋች ነው። ጠንክሮ እየሰራ ነው። ተጨማሪ ደቂቃዎችን መጫወት ይፈልጋል። በእሱ በጣም ደስተኛ ነኝ በማለት አሞሪም ሐሳባቸውን አጋርተዋል። በሚቀጥለው ዓመት ቡድኑ ለፕሪሚየር ሊጉና ለሻምፒየንስ ሊጉ ለመወዳደር ዝግጁ አይደለም በማለትም አነጋጋሪ አስተያየታቸውን ሰጥተዋል። የሪያል ማድሪዱ አሰልጣኝ ካርሎ አንቾሎቲ ሪያል ቫላዶሊድን በአርዳ ጉለር እና ኪሊያን ምባፔ ድንቅ ጎሎች ካሸነፉ በኋላ አስተያየታቸውን ሰጥተዋል። የሊጉን ዋንጫ ለማሸነፍ በቀጣይ ሳምንት ከባርሴሎና ነጥብ ማሳካት አለብን። ለጨዋታውም እንዘጋጃለን። አርዳ ጉለር በዚህ ዓመት የተሻለ ሰርቷል። በሚቀጥሉት ዓመታት ጥሩ ይሆናል። አካላዊ ብቃቱ ተለውጧል። ቀጣይ ሳምንት ለእኛ የተለየቀን ይሆናል። ጨዋታውን ማሸነፍ ከቻልን ጥሩ እድል ሆኖ ይመዘገባል በማለት ዶን ካርሎ ሀሳባቸውን አጋርተዋል። ሞይሰስ ካይሴዶ በቼልሲ ደጋፊዎች የአመቱ ምርጥ ተጫዋች ተብሎ ተመርጧል። በለንደን በተካሄደው የሽልማት ስነ ስርዓት ላይ የ23 አመቱ ኤኳዶራዊ በአመቱ ባሳየው ብቃት ሽልማት ተበርክቶለታል። በጣም ደስተኛ ነኝ። በቼልሲ በቀጣይ ዓመታት ዋንጫ እንደማሳካ አስባለሁ በማለት ተናግሯል። ከቼልሲ ዜና ሳንወጣም ኮል ፓልመር ካይሴዶ ትሑት የሆነ ተጫዋች ነው፣ በአመቱ ካሳየው ብቃት አንጻር ይገባዋል ብሏል። ለወራት ያህል ጎል አላስቆጠርኩም። በሶሻል ሚዲያ በርካቶች ይተቹኝ ነበር እኔ ግን ግድ አይሰጠኝም። የቼልሲ ደጋፊዎችን ግን ማመስገን እፈልጋለሁ በማለት ሀሳቡን አጋርቷል። ነገ ምሽት አራት ሰዓት በአውሮፓ ሻምፒዮንስ ሊግ ሳንሴሮ ላይ ኢንተር ሚላን ከባርሴሎና የሚያደርጉት ጨዋታ ይጠበቃል። የአውሮፓ እግር ኳስ ማህበር እንዳሳወቀው ፖላንዳዊ ዳኛ ሲሞን ማርቺንያክ ጨዋታውን በመሃል ዳኝነት እንደሚመሩት አሳውቋል። የሁለቱም ክለብ ደጋፊዎች በምርጫው ደስተኛ መሆናቸውን በመግለጽ ላይ ይገኛሉም። ማርቺንያክ በካታሩ ዓለም ዋንጫም በአርጀንቲና ና ፈረንሳይ መካከል የተደረገውን የፍጻሜ ጨዋታ በጥሩ ብቃት መምራት የቻሉ ዳኛ ናቸው። የፈረንሳዩ ለኪፕ ኦስማን ዴምብሌ ከጉዳቱ በማገገም ከአርሰናል ጋር ለሚያደርጉት ጨዋታ የሚሰለፍበት እድል ሰፊ እንደሆነ መረጃ ይዞ ወጥቷል። አሰልጣኝ ሉዊስ ኤንሪኬ ኦስማን በጨዋታው መሰለፍ ይፈልጋል። ደህና እንደሆነም ነግሮኛል። ነገር ግን ሪስክ መውሰድ አንፈልግም። ከህክምና ባለሙያዎች ጋር በመነጋገር ለቡድኑ የሚጠቅመውን እወስናለሁ በማለት ተናግረዋል።